እነማን ናቸው እያሰሩ ያሉት፣ በምን አይነት አግባብ ነው ሊገደል የነበረው የሚለው ነገር ሲነግረን፣ አንድ ዶክተር ቤት ቀደም ብላችሁ እንደተመለከታችሁት መድኃኒቱን ወደሚያዘጋጀው ዶክተር ቤት ሄደ። ያ ዶክተር እንግዲህ አቤልን ለመግደል የሚያስችላቸውን በረቀቀ ባለ መንገድ ነው እንግዲህ ከዛ በኋላ ምንም አይነት ማስረጃ እንዳይገኝባቸው አድርጎ የሚገል የተለያዩ መድኃኒቶች ቤት ውስጥ እየቀመመ ሳይቀር እያዘጋጀ የነበረ ሰው፣ በጥቂት ቀናት ውስጥ የፈለገው መድኃኒቶች ሁላ ሳይቀር እንደሚመጡለት ሀገር ውስጥ የሚያገኝ ሌጋል የማይፈቀዱ መድኃኒቶች ሳይቀር እሱ እጅ ላይ እንደሚገኙ ነበር ይነገረን። እያንዳንዱ ነገር እንጃ እሱ ነገር ተፈጥሮ ቢሆን ኖሮ በጣም ከባድ እኔ ምን ባደርጋቸው ነው? ማለት ይሄን ያክል ለሀገራችን ተገቢ የሆነውን ስራ ከመስራት ውጭ ተገቢ የሆነውን ስራ ከማበረከት ውጭ ያጠፋነው ነገር ምንኖሩ በተለይ እኔ ላይ እንደዚህ ማለት እኔ እንደዚህ አንዳንዴ ምን አለ ይህን ስራ ባልጀመርኩት የሚያስለንት ሁኔታ ውስጥ ያስገቡናል። ከሚፈጠሩት ነገሮች አንጻር ሰው ቤተሰብ አለ። በዚህ ጉዳይ ምክንያት አንተ እስር ቤት እንድትገባ፣ ከዛ በኋላ ደግሞ በግድያ ወንጀል ቤቱ የተገኘችው በዛ ላይ ደግሞ ያንተ አሻራ፣ እነዛ ብርጭቆች አሉ። ከዛም በተጨማሪ ብዙ መረጃዎችን አመጡ። ምንድነው የተፈለገው? ያንተ እድሜ ልክ እስር ቤት ውስጥ መቅረት ነው። እንግዲህ ከኋላ ያለው ነገር አሁንም ቢሆን እያጣራ ነው። ከዛ በኋላ እነሱ ጠበቃ ብለው ባመጡት ሰው፣ እነሱ በቀጠሩት ሰው አማካኝነት ሁላችንም እንደምታውቀው የነሱ ቀመር ወይም ደግሞ የነሱ ሴት አፕ ሆነ ማለት ነው። ከዛ ከወጣ በኋላ ግን በሰላም ሊተው አይደለም የፈለጉት። ከዛ ያደረጉት አንተን ረቀቅ ባለ መንገድ ምንም አይነት መረጃ እንዳይገኛ አንተን ማስወገድ ወይም ደግሞ አንተን መግደል ነበረ ፍላጎታቸው ስራ እኔ ላይ የማይጠበቁ ወይም ደግሞ አሳቻ ሰዓት ጠብቀው የማይሆን ጥቃት ለመሰንዘር ነው ያሰቡት። እያደረገኛላቸው ቢያስበሉ እዛ በደረሱበት ሰዓት እንግዲህ በጣም አስደንጋጭና ያልጠበቅኩት ነገር ነው። እግዚአብሔር ሲረዳኝ እንዲያውም አንዳንድ ነገሮችን ሰርቫይቭ ለማድረግ እየሞከርኩኝ ነበር። እንደ ዕቅዳቸው ይመስለኛል እነዛ ሁለት ወጣቶች እኔን የሚያዙ ስራ ብቻ ነው ሲሞክሩ የነበረው ነገር አለ እንደዚህ ሀገር ውስጥ እስከምን ድረስ ለሰው የተዘጋጀ እስከማይመስል ድረስ የኛም ሐኪሞች ያለውን ነገር አብራርተው ሙሉ መረጃውን ሰጥተውናልና እንደዚህ እንደዚህ አይነት መድኃኒት ነው እንደዚህ አይነት ከእንደዚህ ደቂቃዎች በኋላ ጸጥ ያደርገዋል። ከዛ በምን ሁኔታ እንደተገደለ ያለውን ውስጡም የተሰራጩትን ነገሮች በሙሉ ክሊር ያደርጉታል እና በዚህ ወይ ነው ሊገለው የሚችለው። እንግዲህ አቤል የሚባል ግለሰብ እንግዲህ በእነሱ እጅ ነው። በእነሱ እጅ ከገባ ይታወቃል፣ በቃ ሊገሉት ነው። ምክንያቱም ምንም አይነት ምንጭ አይኖርም፣ እነሱ ጋር ምንም አይነት መረጃ አይኖርም። ቀጥታ እሱን ነበር የሚፈልጉት፣ ሊያደርጉት ነው። እባካችሁን በርቱልኝ። ተቃርቧል ይመስለኛል የዚህ ወንጀል ጉዳይ የሚያበቃበት ቀንና በተቻለ ነገሮችን የመጨረሻ ስራ እየሰራ ነው። እናንተም በድጋሚ ይህ የወንጀል ጉዳይ ጥላን እንዳታምን አድርጓል። እያንዳንዱ ነገር የምታየውን ነገር በጥርጣሪ እንድታይ፣ በጥርጣሪ እንድትመለከት ነው የሚያደርግህ እና ከባድ ነው። በጊዜውም የወሰድነው ሪስክ ደግሞ ከባድ ነበረ። እንዳልኩ ይህንን ሪስክ መውሰድ ነበረብኝ። ይህንን መድኒ ሰቃ ነው ሪስክ መውሰድ ነበረብኝ። በቃ በጣም ትልቅ ነገ ነገ ከእስር ያድነኛል ማለት አይደለም። ነገ እስር ቤት ነገ ሀቴም የሚፈጠሩ ነገሮች ማይቀሬ ወይም አይቀሬ ጉዳይ ሆነዋል። አበበ የለም ማለት አበበ ጠፍቷል ማለት አበበጅ ላይ ያሉት ፋይሎች አይገኙም ማለት። ማብራራት ያለብኝ ነገር በጣምስጠጥ የህይወቴን ጉዳይ ይዤ እንዴት ነው ማለት የሆነ ሚሊዮን አፎርድ ስላደረገልህ የምትተውልህ ይሄ ጫወታ ነው። ውሳኔያችንን እንወስናለን። እናንተም አፎርድ የምታደርጉበትን እኛ ለመግዛት የምታስቡበትን ገንዘብ ከቻላችሁ የሆነች መጽሐፍ ገዝታችሁ ራሳችሁን ትንሽ ጋይድ የምታደርጉበት ጥሩ ይመስለኛል። ከሞት በላይ ምን አለ? የሞት እኮ ነው። በቃ ይሄ እኮ እየደረሰብን እኮ በቃ ግድያ እኮ ነው። ከሞት በላይ ምን አለ? ሞትን ተጋፍጠን ነው ከገባን። ከዚህ በላይ የምንፈረው ምንም ነገር የለም። ምንም ነገር እንግዲህ በዚህ ጉዳይ ላይ እጃቸው ያለ ወንጀለኞች ከውስጥም ሆናቸው ከውጭ የትም ሆነ ማንም ሆነ ማንም፣ እያንዳንዱን ሄደችሁበትን እርምጃ ሳይቀር እግር በእግር ተከታተለ። እግር በእግር ደግሞ ሩቅ አይሆንም ሩቅ አይሆንም። እግር በእግር እያንዳንዷ መረጃ ፈልፈለን አውጥተን ወደ ህግ ነው። ምና ማለትም የምፈልገው ነገር አበበ ሊያ፣ እንዲሁም ደግሞ በእናንተ በኩል ፍንጮ የተገኘ ጌታቸው የሚባለው ሰው እኛም እያጣራን ያለናቸው ብዙ ሰዎች አሉና፣ ወየው ለእናንተ ለእናንተ በጣም አዝናለሁ። አሰላሙ አለይኩም ወረህመቱላህ ወበረካቱ ውድና የተከበራችው ወድ ቤተሰቦች እንዴት ናችሁልኝ። ደናህ ነኝ እንዲሁም ክርስቲያን ወገኖች ሰላም ሰላም ብያለሁ። ለቤት አዲስ ከሆናችሁ ላይ ሼር ሰብስክራይብ ያደርጋችሁ አበረታቱኝ ውድ ቤተሰቦቼ፣ ነበሮች ደግሞ በሼር አበረታቱኝ ቻናሌን፣ አሳድጉልኝ። እነሆ ዛሬ በአዲስ ነገር መጥቻለሁ። ቪዲዮን እስከ መጨረሻ እዩት። የዘላለም ቻናል ያው ሁላችሁም ታውቁታላችሁ። ዘላለም ለጊዜው ከሀገር ወጥተዋል በራሱ ጉዳይ ሌላ ብሩክ የሚባል ጀግና ጋዜጠኛ እንደያዘው ሁላችንም እናውቃለን። ዛሬ ብዙ ብዙ ብዙ የተደበቀ የአቤል ጉዳይ ይፋ ያደረገ አቤልን ከሞት ያዳነው ጀግና ብሩክ፣ ጋዜጠኛ ብሩክ ነው። ስለዚህ የዛሬው የሰማነው ነገር በጣም አስደንጋጭ፣ በጣም በጣም አስደንጋጭ የሆነ ነገር ነው። ዛሬም እሱ ብሩክ የአቤል ጥያቄ አቅርበውለት ነበረ። ለምንድ ነው ከሉል ጋር ያለው ነገር ማትፈቱት? እስከ መቼ እንደዚህ ልትሆን ትችላላችሁ? ምክንያቱም እኛ ራስ በራሳችን ተያይዘን አንድ ላይ መጓዝ አለብን እንጂ እንዲህ መለያየት የለብንም። አሁን ሰሞኑ እኔ ባርደር ስለህ ኖሩ ለአንድ ደቂቃ ለሰከንድ ትንሽ ወደኋላ በል አንተ፣ ሊገሉህ አዘጋጅተው የነበረው ወጥመድ በጣም የከፋ ነገር ነበረ። ስለዚህ ከሉል ጋር ያላቸው ነገር ብትቀንሱት፣ ብትታረቁ ይሻላል ስለው ጊዜ እሱ ለጊዜ ይቆየኝ፣ እኔ እዚህ መናገር አልፈልግም። በጣም ህይወት የሚያሰጋኝ ነገር ነው። አበበ ያመለጥበት የኔ ህይወት የሚያሰጋ የኔ ፋይል ይዞ የጠፋ ነገር ነው። ስለዚህ ከኑር ጋር ምንም ያጣላን ነገር የለም። እሱ ከካሜራ ጀርባ ሆነን እናወራለን ብሎ አመስግኖት ነው ጉዳያቸው የጀመሩ ተነበረው። የገዛ የአቤል የገዛ ጠበቃው ነው አቤል ላይ ጉድ የሰራው የነበረው እሱ ላይ ያለ መረጃ ፋይል በሙሉ የአቤል ጥሩ የሚያመለክቱ ነገሮችን በሙሉ የደበቀ ሌላ ሌላ ሌላ መረጃ አውጥቶ አቤል እንዲገደል አቤል በቃ ስራው እንዳይሰራ ነው የሚያደርገው የነበረው። ሲጀመር አቤል ከእስር ያስፈቱትን እነሱ ሊገሉት ወስነው ነበር። እንደሰማችሁት ባለፈ አቤል ሊገሉት ነው ትሉ፣ ድረሱለት ብሎ ነበር። አንድ ራሳቸው የሆነ ዶክተር አለ፣ ቅመም የሚቀመም ማለት መድኃኒቱ ለአቤል ይሰጡትና ከዛ በኋላ ወደ አሁን አቤል እንደሞተ ምንም አይነት አሻራ እንዳይገኝ በምን እንደተገደለ እንዳያውቅ መድኃኒት ነው የሚቀመመው ተባለ። ሰውዬው እዚህ ኢትዮጵያ ውስጥ ቁጭ ብሎ ከውጭ አገር የሆነ አይነት ቅሞች የሚያስመጣ ዶክተር፣ በጣም ሀይለኛ የሆነ ዶክተር ነው ተባለ። ለምን ያ ዶክተር ለህግ አሳልፋቸው አልሰጣቸው? ለእኔ ጥያቄ አቤል ለምን በዚህ ልክ ሊጎዱት እንደተነሱ እኔ አላውቅም። አቤል ምን እንዳደረጋቸው ለምን አላውቅም እና አቤል ስራውን ጨርሶ ሊያርፍበት በተቀመጠበት ሰዓት አጋጣሚ የወንድሙ ስልክ ጠፍቶ ነበር ይሆን አላውቅም። የራሱ የቤተሰብ የሆነ ስልክ ነበረኝ አለ። በዛ ስልክ ወንድምህ በአጋጣሚ ታሞ እዛ ሆስፒታል ውስጥ ገብተዋል፣ ተሎ ብለህ ድረስ ተብሎ ምሴ ተጻፈልኝ አለ። እኔ በድንጋጤ ወንድሜ ላይ ብዙ አይነት መከራና ስቃይ የደረሰበት ወንድሜ ነው። ተደናግጪ ሮጥ ብዬ ምን ጠባቂዎቹ የሚሆኑ ምን ሁን ሳላም ማክራቸው ዝም ወጥቺ አኪም ቤት ሄትኩኝ አለ አኪም ቤት አኪም ቤት ቀጥታ ሲሄድ ጊዜ ሮጥ ወደ ህክምናው ክፍል ስገባ ጊዜ ሁለት ወጣቶች መጡና ያያዙኝ አለ ምንድን ነው? ምን ተፈጠረ? ወንድሜ የታለ? ወንድሜ የታለ? ወንድሜ ወጥኮ መንገድ ላይ ወጥቆ ሐኪም ቤት ገባ ተብዬ ነው የመጣሁት ያልኩኝ። እናንተ ደረሳችሁልኝ? አዎ፣ እኛ ስልክህን ብንሞክር ብንሞክር ስልክህም አይሰራም፣ ሌላ ልጆችም ደግሞ ቤተ ተልኮ ነበር። የለም ከዛ ቀጥታ ትሎ ሐኪም ቤት ሄዱ ተብለን ነበር። ሐኪም ቤት ስንሄድ ነው መድኃኒቱ ብሩክ ለራሱ ርስቅ ወስዶ ነው ለአቤል ህይወት ያደ ነው። ብሩክ ማለት በጣም ጀግና ልክ እንደ ዘላለም ጀግና ጋዜጠኛ ነው። ዘላለም ተክቶልን ከሀገር የወጣው ዘላለም በሄትክበት በሙሉ ፈጣሪ ይከተል። ለምን ሆነ ለምን ያሰብከው በሆኑ ፈጣሪ ያሳካልን። ስለዚህ የዘላለም ተተኪ የሆነ ብሩኬ በጣም ጀግና ጀግና የሆነ ነገር ነው። የአቤል ነፍስ ገና መልሶ ነው የፈጠረለት። ምክንያቱም እሱ ባይደርስለት ኖሮ አቤልን ገለውት ነበር ገለውት እንኳን መረጃ ምንም አይነት መረጃ እንዳይገኝ ነው የሚያደርጉት ነበረው ይሄ በእውኑ ያደረጉት የአቤል ሰዎች የአቤል ጥበቃ አንድ ዶክተር ነው የአቤል ጥበቃ ከምትሉት በላይ ብር ተከፍሎት ሌላ ጠበቃዎቹም አሉ ተባለ ከሚባሉ በላይ ብር ተከፍለዋቸው ነው አቤል ሊያጠፉት ሊያጠፉ የፈለጉት ምክንያቱም እነሱ አቤል ለምን ከስር እንዳወጡት እንዳለ ዝርዝሮ ተናግረዋል ጠበቃው እንዳያቸው ከሆነ እሱ እስር ቤት ከሆነ ዘላለምና ልዑል የእሱ ኬስ ስለሚጀምሩት እሱ እስር ቤት መቆየቱ ምንም ጥቅም ስለሌለው ይውጣና እኛ በሆነ ኬዝ አድርገን እንገለዋለን እናጠፋዋለን፣ በማለት ነው። እኛ ያወጣ ነው የነበረው። ስለዚህ አሁን አቤል በሆነ መድኃኒት ሊያጠፉት ይችላሉ። አቤል ሊያጠፉት ያልተደረገ መድኃኒት የለም። ከውጭ ሀገር ያልመጣ መድኃኒት ስላለ ያልመጣ መድኃኒት የለም። ሁሉ ነገር መጥተዋል። ምንም አይነት መረጃ እንዳይገኝ ያጠፋ መድኃኒት ነው የመጣው። ስለዚህ አቤል ቶሎ ድረሱለት። ከአሁን በኋላ እኔ የያዛችሁኝ ምንም ማድረግ አልችልም። ምንም ማድረግ ስለማልችል አቤልን እንዳይገሉት ቶሎ ድረሱ ብለዋቸው ነው። የዘላለም ወይስ የብሩ ክሩሞች የድኳሹ ክሩሞች በፍጥነት እዛ የተባለው ዋኪም ቤት ሲሄዱ ሁለት ወጣቶችን በሞተር በሞተር ሁለት ወጣቶችን አቤልን ለመያዝ ወደ አኪም ቤቱ ሲገቡ እነሱም የድኳሹ ክርሞች በሙሉ አባሎች በሙሉ ወደ ሀኪም ቤቱ ሲሄዱ ተገናኝተው ያ በሞተር የመጡ ወጣቶችም ተያይዘዋል። መጨረሻው እንዳለ አውጥተውታል። ዶክተሩም ተይዘዋል። አቤልም ዛሬ ይሄ ነገር በሆኑ ሲሰማ ስቅስቅ ብሎ ነው ያለቀሰው። ለምን በዚህ ልክ እኔ ምን እንደበደልኳቸው አላውቅም። እኔ ምን እንዳደርጓቸው አላውቅም። ለምን በዚህ ልክ እንደሚጫወቱብኝና በህይወቴ ላይ ለምን በዚህ ልክ ሊገሉኝ እንደሚያስቡ አላውቅም። ደግሞ ጠበቃዬ ብዙ አመት ነው የቆየ ነው ጠበቃዬ ነው አለ በጣም በጥሩ የሆነ ግን እሱም አሳልፎ ሰጥቶኛል። ይው እንዳያችሁት ማቲያስም እንደዛ አሳልፎ ሰጥቶታል። ማቲያስ ከነ ወንድሙ እኔ ከሁሉም የገረመኝ ወንድሙ ነው ወንድሙ ታሞ አሳክሞ ሙሉ ወጪ ችሎ አሳክሞ ገና ቤት ቁጭ ብሎ እኮ ነው አቤልን የሚከፍለው ብር ደሞ በየወርወር ደሞዝ ይገባለታል። ግን ዛሬ አቤልን ለማጥፋት ሆን ብሎ ተነስተዋል። እነሱ ለካ አቤልን ለማጥፋት ነው የተነሱት። ነበረው በምንም አይነት መንገድ ምንም አይነት ቀዳዳ አላገኙ። በቃ አቤልን ኬት ያገኙት ለእነሱ ምክንያቱም ለማጥፋት ነው የሚሞክሩት፣ ግን እነሱ ምንም አይነት መንገድ አላገኙ። ስለዚህ እኔ በጣም ነው ደስ ያለኝ። እንኳን ደስ አላችሁ አቤል ከብዙ ነገር ፈጣሪ የጠበቀው ነው። ምክንያቱም በጣም አስጊ አስጊ ከሆኑ በጣም ርስቅ ከሚወሰድባቸው ነገራቶችን አቤል የተረፈ ነው የዳነ ነው። ምክንያቱም ወንድሞቹ በሆኑ የደረሱበት ነው አሸናፊም አለ። ያው ቪዲዮ ይ ስራ እንጂ በነገሩ በሆኑ ይሳተፋል አሸናፊ የው ሉልም እንዳያቸው የተሯሯጠ ነው። የድኳሹም ጋዜጠኛ አዲሱ የመጣው ብሩክ የተሯሯጠ ነው። አቤልም በራሱ በኩል የተሯሯጠ ነው እና በአቤል ጉዳይ ላይ ብዙ ብዙ ብዙ ነገር ታይተዋል። አቤል እንኳን ይሄ ስራ ለምን ጀመርኩት ከመጀመሪያ ጀምሮ በዚህ ስራ ላይ ለምን ገባሁኝ በጣም በቃ ያስጠላኝ ነው የመጣሁት አለ በጣም ለምን በዚህ ስራ ባልገባ ኖሮ ይሄ ኬዝ አይገጥመኝም ነበር፣ ይሄ ሪስክ አልወስድም ነበር። እኔ የሆነ ነገር በሆነ እኮ እናቴ ትጎዳብኛለች፣ እህቴ ትጎዳብኛለች፣ ወንድሜ ይጎዳብኛል፣ መላ ቤተሰብ ያለቅሳል። አሁን በዚህ ኬዝ ምን ያክል ቤተሰብ እንደተጎዳ እኔ ነው ማቀው። በቃ ስገባ ስወጣ እናቴ ያደረስክ ምን ላይ ነው በቃ ሁሌ ማልቀስ ነው አቤሎ ከዚህ ስራ ውጣ ያለችኝ ነው። በዚህ ልክም ሰዋትነት ከፍዬ ነው ይሄ ስራ የምሰራው እኔ ለህዝብ ነው የምሰራው እንጂ ህዝብን የሚጎዳ ነገር ምንም የሰራ ሆይ ነገር የለም። ጥሩ፣ የተበደሉ ሰዎች የተጎዱ ሰዎች የደረስኩላቸው ናቸው። ግን በዛ ልክ ወንጀል የሚሰሩ ሰዎች በጣም የተስፋፉ ነው የመጡት። በዚህ ኬዝ ብቻ ስንት ህዝብ ነው የያዝነው? ስንት ስንት ጉዳይ ይተናል። ግን ለምን እኛ ምን አጥፍተን ነው በዚህ ልክ እኔን ለማጥፋት የሚሞክሩት? አቤል ለማጥፋት ከውጭ ሀገር መድኃኒት ማምጣት ማለት ምን ያክል ወንጀለኞቹ እንደሄዱ አያቸው። አገራችን ላይ ወንጀለኞቹ እንደፈለጉ መዝናናት እንደተፈቀደላቸው እኔ በአቤል ነው ያየሁት። እና ያለን ብዙ ነገር ግን የአቤልን ከፋ ጭራሽ አቤልን ከኢትዮጵያ ምድር ለማጥፋት መድኒት ከውጭ ሀገር ማስመጣት አስቀሞሞ ነው ከውጭ ሀገር ያስመጡት። ግን ፈጣሪ ይጠብቆታል። ምክንያቱም የእናቶች እንባ፣ የአባቶች እንባ፣ የብዙ ሰው ልዕንባ። ግን በዚህ ልክን በሰው ላይ መጨከም አግባብ አይደለም። አንዳንዴ ለእውነት እንኖር ሰው ሰው በመሆኑ ብቻ መውደድ አለብን። እሱ አጠፋችሁ ምንድነው የምትጠቀሙት? ግን ወንድሞቹ ደረሱለት። ወንድሞቹ እኛ አለን፣ እኛ ከጎንህነን፣ ምንም አትሆንም፣ እኛ እንደርስልሃለን ብለው ደረሱለት። ኢብላኝ ለእናንተ አቤልን ለመግደል የምትረዋወጡ እናንተ እንጂ አስመሳይ፣ በውስጡ ሆናችሁ አቤልን ለማጥፋት የምትሞክሩ አስመሳዮች፣ ኢብላኝ ለእናንተ እንጂ አቤልም አድነዋል። እናንተም እያንዳንዳችሁ ለእጃችሁ ታገኛላችሁ፣ ለጊዜ ጉዳይ ነው እንጂ ስለዚህ ከቤላችን እንኳን ተረፍክልን። አሁን ተርፋለ። አሁንም ያንዳንዱ ነገር ያው ብዙ አይነት መረጃዎችን እየተገኙ ነው። አበበም ይገኛል። ከልሙ ጋር ሰላም የምትፈጥሩበት ጊዜ ቅርብ ያርግልን። ታሸንፋላችሁ እንጂ አትሸነፉ። ሁሌ አሸናፊ ናችሁ እናንተ፣ በርቱልን። ጀግና ናችሁ። ፈጣሪ ጠብቃችሁ። ውድ ቤተሰቦች መልካሙሉ ይሁንላችሁ። ላይክ አድርጉ፣ ሰብስክራይብ አድርጉ። ወዳችኋለሁ።